የአብሮነትና የእርቅ ምልክት የሆነው ኢሬቻ የራሱ የሆነ የአከባበር ስርዓት አለው። የኢሬቻ በዓልን ሴቶች፣ እናቶች ትናንሽ ልጃገረዶችን ከፊት አስቀድመው በእልልታ አባገዳዎች ደግሞ መሪው በማለት በምስጋና ያከብሩታል። በዚሁ ወቅት በአልባሳት የተዋቡ ወጣቶች በህብረት በመሆን በደስታ እየጨፈሩ ከኋላ ይከተላሉ። ወንዶች እየጨፈሩ ምዝጋና እየተናገሩ፣ ለአመት መአመቱ ያደረስከን አምላክ ምዝጋና ይግባ ነው። ያ በኦሮሚኛ ያመስቀሎዬ መስቀል ኡጋዳንፈያጆሌ ይላል። ያመስቀሎዬ መስቀል በየአመቱ ዞሮ ይመጣልናልና እናመስግናው ነው። ወደ እሬቻ ነው የምንሄደው። እሬቻን እያመሰገን እየጨረፈርን እንሄድ ነው። ጭፈራው ሁለት ነገር አለው። ላለፈው አመት ምዝጋና ማስገባት፣ ለቀጣዩ አመት ደግሞ እንደዚሁ በሰላም በፍቅር እሬቻንም አድርገን ሁሉንም ነገር የምንናምንበት ከጨለማ ወደ ብርሃን የወጣንበት ወደ ብርሃን የወጣ ነው። ደግሞ መስከረም ሲጠባ በዓሎች ይከበራሉ። ወጣቶች በህብረት ጭፈራቸው የህዝብን አንድነት እየሰበኩ ደስታቸውን እያሳዩ የጸደይ ወቅት መምጣቱን እየገለጹ በስንኞች ፈጣሪን ያመሰግናሉ። ወጣቶች አሁን በጋራ ነው የሚጨፍሩት። በጋራ ሲጨፍሩ የየአመታቱ የእሬቻ ጉዳይ የገዳ ስርዓት ክብር መኖሩን የአባቶች ክብር መኖሩን የእናቶች ክብር መኖሩን የብሔር ብሔረሰብ አንድነትን እያሞገዙ ይጨፍራሉ። የአገር እድገትን የአገር ልማትን እያነሱ አንድነትን፣ መፋቀርን፣ መዋደድን፣ በጋራ ማክበርን፣ በጋራ አምላክ መለመንን እያነሱ ይጨፍራሉ። መልካውንም እያመሰገኑ ወንዞችን እያመሰገኑ ከደፍርሱ ወደ ንጹህ ወደ ተጣራ ውሃ በመምጣቱ ያንንም እያመሰገኑ እሬቻውንም እያመሰገኑ እሬቻ እንግዲህ ያው ክረምቱን በሙሉ ሲዘንድ ቆይተው በጋ ሲደርስ ያንን እሬቻ ነው። አበባውን አይተ ከሆነ የፈነዱ አበባዎች አሉ። እሱንም እያጨዱ በእጃቸው እየያዙ ለፈነዳውም አበባ እያመሰገኑ። ብዙ አበባዎች አሉ። አሁን ባቄላ ይደርሳል፣ አተር ይደርሳል፣ ፍሬ ይፈነዳል። ቢጫ አረንጓዴ፣ ምናምን ፍሬ አለ። ያንን ሁሉ በግጥም እያነሱ ይጨፈሩታል። ማለት እየጨፈሩ ብርሃንን የዳመራ አበራረን ሁሉ እያነሱ ይጨፍሩታል። ወጣቶች ከአባቶቻቸው ሀገርና ባህልን የሚረከቡ ናቸው። የክረምቱን መውጣት ተከትሎ ልምላሜ ይመጣል። ለዚህም ወጣቶቹ በጭፈራቸው ላለፈው ምስጋና ምስጋናና ለቀጣዩ ደግሞ መልካም ምኞትን በጭፈራቸው ያነሳሉ። ከዚህ ባለፈም የተዘራው ማፍራቱና የወቅቶቹ መፈራረቅ በታዳጊዎችና በወጣቶች ይገለጻሉ። እግዚአብሔር ከዘመን ዘመን እንኳን አሸጋገራችሁ ይላል አለ በረበረ ጋሪት ሲያለወጥ በረበረ ጋሪት ሲያለወጥ የዘንድሮ ዘመን ጥሩ ዘመን ይውልል፣ የእድገት የአንድነት የብልጽግና ዘመን ይሁንልህ እያለ በየቤቱ እናቶች አባቶች ይጠያየቃሉ። እነዚህ ደግሞ አባቶች እናቶች የሚጠያየቁትን ወጣቶች በጭፈራ ይገልጹታል። ወጣቶቹ በዓልን ለማስተዋወቅና ባህልን ለመጠበቅም ከፍተኛ አበርክቷላቸው።